ቤት ብረስኬኔቶ አለ። እንግዲህ ዱባይ ገብሳለሁ ወይ ምናምን ብላችሁ የጠየቃችሁ የነበራችሁ ባለፈው፣ አዎ ዱባይ ገብሳለሁ። ገብስ የሌላችሁ ደግሞ የቴምር ኬኔቶ መስራት ትችላላችሁ ማለት ነው። ገብስ ኬኔቶ የሌላችሁ ኬኔቶ ነው የምንለው እኛ ሀገር ኬኔቶ፣ ይባላል መውደድም ይሉታል። እና እናንተ ነው የፈለጋችሁትን መጥራት ትችላላችሁ። እዚህ ጋር አይቤ በሚጥሚጣ ቅቤ እና አይቤ በነጭም አለ። ቀይ ወጣ አለ። ዶሮ ስጋ አለ። የአረፋ የበዓል ዝግጅት ነበረ ያው ትንሽ ጠፍቻለሁ። ዩቱብ ላይ ብዙ አይደለም ቪዲዮ እየለቀቅኩ አይደለም፣ ላይቭም እየገባሁ አይደለም። ዩቱብ አሁን ላይ በጣም እንትን ብሏል፣ ሀርድ ሆኗል። በጣም እየገባኝም አይደለም አጠቃላይ ማለት ነው። ምክንያቱም በቃ ደስ አይልም ላይቭ ላይ። ባለፈው ላይቭ እየገባሁ ነበረ የተወሰነ ቀን ገብቼ ነበረ እንደውም ለረጅም ሰዓት፣ በሳይለንት ሁሉ እያስቀመጥኩት ነበር። ራይቬን ግን ሰዓት አይሰጥም፣ እንደ በፊቱ ሰዓት አይሰጥም። በጣም ነው የሚያስጠላው። በቃ ተስፋ ወደ መቁረጡ ሂጄ ትቸው ነበር። ግን ደግሞ ስትተውት ድካማችሁ ያሳዝናችኋል አይደለ? በጣም ነው የሚያሳዝነው እና እስኪ ጨርሼ ከምጠፋ ቪዲዮ ልልቀቅበት ብዬ በቃ እያለሁኝ እና ያለፈ ቪዲዮ ቢሆንም፣ ያው አሁን ላይ ቪዲዮ ለመስራት የሚመች ሁኔታ ላይ አይደለም ያለሁት። ድብርቱም አለ፣ ዩቱብም አናደውኛል፣ ንዴቱም አለ። ደክማችሁ ደክማችሁ ባለፈ በጣም ደክም የነበረ የምር ላይቭ ሰዓት ለመሙላት በጣም ተሰቃይቼ ነበር እና ሰዓት የሞላሁበትን ቪዲዮ አጥፍ ያለኝ ማለት ነው። ልክ ሰዓት ሞልቼ አፕላይ ላደርግ ስል ቪዲዮው በኮፒራይት አስያዘኝ እና ቪዲዮውን ለማጥፋት ተገደርኩ። ቪዲዮውን ካጠፋሁም በኋላ ደግሞ እንደዚሁ ኖርማል ላይቭ ስትገቡ በባዶው ማንም ሰው አይመጣም፣ ቢመጣም እንደዚህ ሃይላይት ዝም ብሎ እስክሮል እያደረገ የሚያልፍ ሰው እንጂ ቁጭ ብሎ የሚያይላችሁ የለም ሰዓት ደግሞ ቁጭ ተብሎ ካልታየ አይሟላም እና በጣም አስቸጋሪ ስለሆነብኝ ነው የጠፋሁት እና ኢድን እኛ ቤት እንዲህ ነበር ያሳለፍነው። ኬኔቶችን በጣም ነበር የሚያምረው በጣም የሚጥም። የእኛ ቤት ሴቶች በነገራችን ላይ በጣም ባለሙያ ነን። የተመሰከረለት ሙያ ነው እኛ ቤት ያለው ማለት ነው እና የኬኔቶን ብርዝ ተሰርቷል። ይሄኛው ኬኔቶ ነው። ከዛ ደግሞ የአብሽ ብርዝም አለ። ያው እንግዲህ ካሜራማን የሌለው ቀረጻ አስቸጋሪ ነው አይደለ? እና ቤታችን ማሻአላ ነበረ። ኢድ እኛ ቤት እረፍት ስንወጣ እራሱ በኖርማል ቀን እረፍት ስንወጣ ማሻአላ እንደዚህ ነው በቃ ሁሉ ግን ያው ኢድ ሲሆን ደግሞ ለየት ይላል ነው ኢድ ነበረ። በዛ ላይ ጓደኛችን በኢትዮጵያ ሄድ ነበረ እና ሞቅ ያለ ነበር። ይሄንኛው የአብሽ የማን ነው? የእንትን ብርዝ ነው የቴምር። ይሄንኛው ደግሞ ጥቁሩ የገብሱ ማለት ነው። ግን አሳይቻችኋለሁ ባለፈው የአብሽም ለረመዳን ኢድ ምን እንደነካኝ አላቅም። ያው ዩቱብም ሲያናድዳችሁ ያናደዳችሁ አንዳንዴ ተስፋ ቆርጥ አድርጋችሁ የምትተውት ነገር አይደል? እንደዛ ትቼው መሰለኝ እንጂ ለረመዳን ኢድ በጣም ከዚህ የተለየ ሶስት ነበር የተሰራው። ኬኔቶው ተሰርቷል፣ የቴምር ተሰርቷል እና የአብሽም ሰርተን ነበር። በአሁኑ ግን አብሽ አልሰራንም፣ ሁለቱም ብቻ ነው። ግን በጣም ደስ የሚል የሚያምር ጊዜ ነበር ያሳለፍ ነው እና ጓደኛችን ወደ ኢትዮጵያ ስለምትሄድ ሱቅ ምናምን መሄድ ነበረብን፣ መዞር እቃ መግዛት ነበረ እና ያው ከቀልባችን አልነበርንም። ከዛም በኋላ ደግሞ ትንሽ ስራው ምኑም ቢዚ ያደረገኝ እና ይሄው በቃ አለፈ። ቪዲዮውን ራሱ ሸር ሳላደርገው እዚህ ደረስኩኝ ማለት ነው። እና ይሄ ደግሞ ሱቅ ነው፣ በጣም የሚያማምር ሽቶ ነው ያለው የሚከፈልባቸው ቻርጃ ውስጥ ነው ያለው። ቻርጃ ኤክስፖ ነበር ቆየ። ግን በነገራችን ላይ ይህ ደው በአሁኑ አደለም የተቀረጸው ትንሽ ቆየት ብሏል። ግን መሻላ በጣም ነው የወደድኳቸው። ከሴትዮ ጋር ነበር ይሄድ ነው እዚህ ቦታ ና ምርጥ ምርጥ ሽቶች ናቸው። ያው ውድ ቢሆንም አንድ ሺ ከአንድ ሺ ከአምስት መቶ ጀምሮ ምርጥ ምርጥ ሽቶዎች አሉ። እና ከፈለጋችሁ ዘወር ዘወር ብላችሁ እነዚህንም ጎብኝት ማድረግ ትችላላችሁ። ስለ ዩቱብ ደግሞ እስኪ ኮሜንት ጻፉልኝ። እንዴት ነው ሰዓት እየሞላችሁ ያላችሁት? አሁን ላይ እኔ የሆነ ግሩፕ ነበረኝ ሰዓት የሚሞላ ሰው ካለ ብዬ ጠይቄ ነበር፣ ግን ምላሽ የሚሰጥም የለም መሜማ ላም ያለ አይመስለኝም ስለዚህ ዝም ብዬ ነው ቁጭ ያልኩት የምር በጣም ግራ ገብቶኛል እስኪ የምታውቁ ካላችሁ እውቀታችሁን በኮሜንት አካፍሉኝ ማለት ነው ያወቁትም ማሳወቅ ደግነት ነው ይባላል እና እስከዛው መልካም ጊዜ ይሁንላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ